ሰላም ጤና ይስጥልኝ። ውድ የሶሎ ዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ የሻዕብያው አወል ሰይድ ተቀብላ ልጆቿን የምታባርረው የትግራይ ምስራቃዊ ዞን እስከመቼ ትቆያለች? ሲል የምስራቃዊ ትግራይ ዞን አስተዳደር መግለጫ ሰጠ። በወቅታዊ ጉዳይ ላይ ከትግራይ ምስራቃዊ ዞን የሻዕብያው አወል ሰይድ ተቀብላ ልጆቿን የምታባርረው የትግራይ ምስራቃዊ ዞን እስከ መቼ ትቆያለች? ሲል መግለጫውን ይጀምራል። ሙሉ መግለጫው እንደሚከተለው ቀርበዋል። የትግራይ ምስራቃዊ ዞን ሕዝብ በተለያዩ ጊዜያት የተለያዩ ሀሳቦችን በማፍለቅ የሚታወቅ መሆኑ ይታወቃል። ፍላጎቱ እንዳይሳካ አምባገነኖች ሀሳቡን አፍነው እንደ ወንጀለኛና ነውር ተናጋሪ አድርገው ሲቆጥሩትም ቆይተዋል። የዞኑ ህዝብ በሀገርና በክልል ደረጃ የኢኮኖሚ እድገት ከማንም ሳይጠብቅ በልማት ጎዳና የሚሳተፍ መሆኑንም መረዳት ያስፈልጋል። የምስራቅ ትግራይ ዞን ህዝብ ከየትኛውም ህዝብ ጋር አብሮ የመኖር ባህል ያለው፣ እንግዶችን በጥንታዊ የትግራይ ባህሉ የሚቀበልና የሚያከብርም ህዝብ ነው። ነገር ግን ይህ ሁሉ ተዘንግቶ የህወሓት አንጃ ቡድን ለስልጣኑ ሲል በዚህ ህዝብ ላይ ያደረሰ ያለው ግፍና ስቃይ ለቁጥር ያዳግታል። ይህ ቤተሰባዊ የፖለቲካ ስብስብ የሆነ ድርጅት በህዝባችን ላይ ያደረሰ ካለው ችግርና ግፍ መካከል አንደኛ፣ የኢሮብ፣ የዛላንበሳና የጉሎ መኸዳ ህዝብ በሻዕቢያ ወራሪ እጅ ወድቆ እያለ ከወራሪው ሻዕቢያ ይህ ጠባብና አንባገነን የህወሓት አንጃ ቡድን የምስራቃዊ ዞን ህዝብ ሞራል ለመስበር አክቲቪስቶችና ካድሬዎቹ በዛላንበሳ ከተማ እያውደለደሉ ደለደሉ ይገኛሉ። እንደተባለው በሬ ካራጁ እንደሚለው አበው፣ ይህ የትግራይን ህዝብ ታሪክ አንቋሸሸና ያዋረደ ከስልጣን ውጪ ሌላ አላማ የሌለው የህወሓት አንጃ ቡድን ላሳየው ህገወጥ አካሄድ በጥብቅ እንቃወማለን። ሁለተኛ የምስራቃዊ ዞን ህዝብ በውብ ባህሉ በነበረው ለውጥ የመሻት ጉጉት መንግስት እንዲመሰረት ሰልፍ በመውጣት ይህ ስልጣን ጥመኛ፣ ሁለተኛ የምስራቃዊ ዞን ህዝብ በውብ ባህሉ በነበረው ለውጥ የመሻት ጉጉት መንግስት እንዲመሰረት ሰልፍ በመውጣቱ ምክንያት ይህ የስልጣን ጥመኛ ደም የጠማው አንጃ እንደውሻ በሚጮህ አክቲቪስቶችና የሚዲያ ህግ ባልተከተሉ ሚዲያዎቹ የዞናችን ህዝብ ሲያዋርደውና ሲሰድበው ቆይቷል። የአስተሳሰብ ልዩነት መገለጫ የሆነ ህዝብ እንጂ የተናቀ ህዝብ እንዳልሆነ ልናረጋግጥ እንወዳለን። ሶስተኛ፣ ይህ አንጃ ቡድን በውቅሮ ከተማና አካባቢው በሰላማዊ ሰልፍና በመድረክ ጥያቄውን በማቅረብ ለነበረው ህዝብ በታጣቂዎቹ በህዝቡ ላይ የጥይት ናዳ በማውረዱና ወጣቶችን በመቀጥቀጡ ወንጀል እንደ ባህል እንዲበራከት አስተዋጽኦ አድርገዋል። አራተኛ በመጨረሻም፣ ይህ የፖለቲካ አይነ ስውርነትን ያጋጠመውና በሰላማዊ ትግል የተሸነፈና የተጠላ ቡድን ስልጣን ወይም ሞት እያለ ይፎክራል። በታጣቂዎቹ በኩል የጊዜ አስተዳደሩ መድረኮች ሲረብሽ ከከረመ በኋላ ራሳቸውን ከኮር በላይ ብለው በሚጠሩ የአንጃው ዋርድያዎች የሆኑ ታጣቂዎች መመሪያ ተደግፎ አዲግራት ከተማና መላው ዞናችን ከህዝብ ፍላጎትና ምኞት ውጪ በኃይል ተቆጣጥሯል። ይህ አሳፋሪ ተግባር በጦርነቱ ጊዜ የሰራዊቱ ሀብት በመዝረፍ መሬት በመዝረፍ እና በህገ ወጥ የሰዎች ማዘዋወር ወንጀል የፍርድ ቤት ትእዛዝ የወጣላቸው በሰራዊቱ አዛዦቹ በኩል ዞኑን በአመራርነት እንዲገዙ ተደርገዋል። ይህ የቤተሰብ ቡድን በምስራቃዊ ዞን ህዝብ ላይ ያለው ንቀት ተቆጥሮ አያልቅም። በዚህ ያላበቃው አንጃው የዞናችን የለውጥ ፈላጊ አካላት በያሉበት ይህ አንጃ መግቢያና መውጫ ስላሳጣው ቡድኑ ከሰላማዊ ትግል ውጪ ሌሎች አማራጮችን እየተጠቀመም ይገኛል።

ህዝባችን በገዛ ቀው በሰላም እንዳይኖር እየተደረገም ይገኛል። በዚህ አንጃ ቡድን ፍቃድ አወል ሰይድን የሚያስተናግደው ምስራቃዊ ዞን ለገዛ ልጆቹ ግን እሾህ ሆኗል። እኛ የምስራቃዊ ትግራይ ዞን አስተዳደር፣ የኢትዮጵያ ላላዊ ግዛት በሻዕብያ ሰራዊት እጅ ውስጥ እያለ ይህ የአምባገነን ቡድን እያወቀ ከሻዕብያ አምባገነን መንግስት ጋር የሚያደርገው ማንኛውም አይነት ልቅ ግንኙነት አጥብቀን እንቃወማለን። ይህ በእንዲህ እንዳለ በፕሬዚዳንት ሌትናል ጄኔራል ታደሰ ወረደ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር በሚዲያዎች ሁሉን ያሳተፈ ጊዜያዊ አስተዳደር እናቋቁማለን እያለ ሲናገር ሲደር ቆይተዋል። ቢሆንም ግን ግጭት ቀስቃስ የሆነውን ከህጋዊ መንግስት በታጣቂዎች ማህተም ሲነጥቅ የቆየና ነባሩ የክልሉ ጊዜያዊ መንግስት ስራውን እንዳይሰራ ከሻዕቢያ ጋር እየተመሳጠረ ሲያደናቅፍ የነበረ ካቢኔ ማቀፍ ማለት፣ እኛን እንደ ምስራቃዊ ዞን አስተዳደር ይህንን ጊዜያዊ አስተዳደር ልንቀበለው አንችልም። ይህ ካልሆነ ግን የምስራቃዊ ትግራይ ዞን ካቢኔ ከመላው በሀገር ውስጥ እና በውጭ ሀገር ያለው ህዝባችን ጋር በመሆን ሁሉንም አይነት ትግሎችን እንደምንታገል በጽኑ እናሳውቃለን። ሁሉም የዞናችን ተወላጅ ዞናችንን ለጻለው ማውጣትና ይህ ቡድን በለውጥ ፈላጊዎች ላይ ያደረሰ ያለውን ጭቆና እንዲያበቃ መራራ ትግል እንዲያደርግ የምስራቅ ዞን አስተዳደር ጥሪውን ያቀርባል። የምስራቃዊ ትግራይ ዞን አስተዳደር ሚያዚያ 17 2017 ዓ ም አዲግራት ተሻቢ ያፋሽስታው መንግስት ጋር ያለው የጥምረት ግንኙነት የትግራይና ኤርትራን ህዝብ የሚጠቅም ሳይሆን የሁለቱም አፋኝ መንግስታት የስልጣን ዘመንና ለማራዘም የተደረገ የቅዱስ ግንኙነት ነው ሲል የትግራይ ማዕከላዊ ዞን አስተዳደር በመግለጫው አስታወቀ። የትግራይ ህዝብ ከብዙ ሺህ አመታት በላይ የመንግስት ስርዓት ይገነባ የቆየ በዘመኑ ያጋጠሙ በዘመኑ ያጋጠሙት የነበሩ ተደጋጋሚ ውድቀቶች ፍትሃዊና ስልጡን የዲሞክራሲያዊ ስርዓት ሲያንጽ የነበረ ቢሆንም አሁን ግን በዚህ ኋላ ቀርና ቤተሰባዊ ቡድን ምክንያት ያተሞክረውና ብልሃቱን ማድረግ ተስኖት እስካሁን አቅጣጫ ጠፍቶት ይገኛል። በተለይም ለ50 አመታት የከፈለው መስዋዕትነት መና ቀርቷል። በዚህ ኋላ ቀርና ጠባብ ቡድን ምክንያት የትግራይ ህዝብ ስቃይ ከጊዜ ወደ ጊዜ ተባብሷል። የህልውና አደጋ ተጋርጦበታል። እንዲሁም እየተዋረደና እየተንቋሸሸ መጥቷል። አሁንም ይገኛል። ለረጅም ጊዜ ስልጣኔና አስተዳደር ባለቤት የሆነው ይህ ህዝብ ከፊቱ የተደቀኑትን መሰናክሎችን ለማለፍ ብዙ ፈተናዎችን ተቋቁሞ ለቁጥር የሚያታክቱ ትግሎችን አካሂዷል። የትግራይ ህዝብ ብቁና ስልታዊ የተደራጀ አመራር ስለሌለው መስዋዕትነት ሲከፍልም ቆይቷል፣ እየከፈለም ይገኛል። በመሆኑም አሁን ካለው ችግር በመነሳት የትግራይ ማዕከላዊ ዞን አስተዳደር ባለ አምስት ነጥብ የአቋም መግለጫ አውጥቷል። አንደኛ፣ ፍየል በድህነት ላይ ትሞታለች እንደሚባለው በሌተናል ጀነራል ታደሰ ወረደ ፕሬዝዳንትነት የሚመራው አዲሱ የተቋቋመ የትግራይ ክልል ጊዜያዊ አስተዳደር አሁን ባደረገው አወቃቀር መሰረት ወደ ዞኖችና ወረዳዎች የሚያወርደው ከሆነ የአንጃ ቡድን ፍላጎት ብቻ የሚያረካ እንዳይሆንና ህዝባችን እንደገና ወደ አላስፈላጊ ጦርነትና መከፋፈል ውስጥ እንዳይገባ እንሰጋለን። ስለዚህም ይህ ካቢኔ የሰላም ካቢኔ ሳይሆን እንደተፈለገ የሚታዘዝ የጦርነት ካቢኔ ነው ብለን እናምናለን። በዚህም መሰረት ክቡር ፕሬዝዳንት ወደቀ እንጂ አልፈሰሰም እንደሚባለው፣ ይህ የካቢኔ አወቃቀር ጭንቅላቱ ሳይድን እግሩ ይድናል ተብሎ ስለማይታሰብ፣ በዚህም መሰረት ይህ የትግራይ ክልል ጊዜያዊ ካቢኔ ምስረታ ከጭንቅላቱ ተስተካክሎ ሁሉን አቀፍ ሆኖ እንደገና መመስረት አለበት ብለን እናምናለን። ይህንን ለማስተካከል ፍላጎት ካለ እኛም ደጋፊዎች ነን። እስካሁን የተደረገው አወቃቀር ግን አጥብቀን እንቃወማለን። ሁለተኛ ከሻዕብያ ፋሽሻዊ መንግስት ጋር ያለው የጥምረት ግንኙነት የትግራይና የኤርትራን ህዝብ የሚጠቅም ሳይሆን የሁለቱም አፋኝ መንግስታት የስልጣን ዘመን ለማስከበርና ለማራዘም የተደረገ የቅዱስ ግንኙነት ነው። ይህ ጥምረት ለህዝባችን የማይጠቅምና ከ45 አመታት በፊት ወደ ነበረው የኋላ ቀርነት ጥምረት የሚወስድ በመሆኑ በእኛ ዘንድም ተቀባይነት የለውም። በሬን ካራጁ እንደሚባለው እና በህብረቱ ማረሱ ሁለተኛ ግድያ ነው አጋሪህ ካልሆነ እና አማካሪህ ካልሆነ አካል ጋር ጥምረት አይመሰረትም አይመከርም ይህ አንጃ ቡድን ጥምረቱን እየፈጠረው ራሱን ከተጠያቂነት ለማዳን የሚደረገው ሴራ ስለሆነ እንዲያቆም አጥብቀን እንጠይቃለን ሶስተኛ አሁን በትግራይ ያለው ችግር በዋነኝነት የተፈጠረው በጥቂት ኋላቀርና የጥቅም ተከፋዮች የአንጃው ጠባቂዎች እና የሰራዊት አመራሮች የሆኑ የራሳቸውን ከኮር በላይ ብለው የሚጠሩ አካላት የወሰዱት መፈንቅለ መንግስት የማካሄዱ የተሳሳተ ውሳኔ በመሆኑ በአስቸኳይ የትግራይን ህዝብ ቅርታ እንዲጠይቁና መፍትሄ እንዲያፈላልጉለትም በድጋሚ እናሳስባለን። አራተኛ በቀድሞው የክልላችን ጊዜያዊ ፕሬዚዳንት ጌታቸው ረዳ ላይ የተሞከረው የማገትና የግድያ ሙከራ የአንጃ ቡድን አመጣጥና ባህሪ ቢገልጽም ይህ ድርጊትም የኋላ ቀረኛው ቡድን በዞናችን አካባቢዎች በተለይም በተንቤን ቀይሕ ተክሊ፣ በጭላ በርገሌ፣ በአድዋ ከተማ፣ በአዴትና ታህታይ መጨው ወረዳዎች እንዲሁም በሁሉም የትግራይ አካባቢዎች ማህተም እየነጠቀና በር እየሰበረ የፈጸመው ሰይጣናዊ ተግባር ጥቅጥያ ነው። ስለዚህ ይህንን የኋላ ቀርነት ተግባር አጥብቀን እናወግዛለን። አምስተኛ በመላው ትግራይ እየተካሄደ ያለው ህገወጥ የወርቅ ማዕድር ማውጣት፣ የመሬት ወረራ፣ ከአንጃው በህዝባችን ላይ የደረሰ ያለው ጫናና ማስፈራራት፣ ሀሳባቸውን በነፃነት በሚገልጹ ሰዎች ላይ የደረሰ ያለው ግፍ፣ ማዋከብ፣ ስም ማጥፋት፣ ማሰር፣ እንግልት፣ ውግዘትና እኔ ብቻ ልሰማ የሚል ኋላ ቀርነት ሊቆም ይገባል። አለበለዚያ በዚህ ላይ የምናደርገው ሁሉን አቀፍ ትግል አጠናክረን እንደምንቀጥል ቃል እንገባለን። የማዕከላዊ ትግራይ ዞን ካቢኔ አመራር ሚያዚያ 17 2017 ዓ ም አክሱም ከተማ ፓኪስታን የአየር ክልሏን ዘጋች። ንብረትነታቸው የህንድ የሆነ አየር መንገዶች በፓኪስታን የአየር ክልል እንዳይበሩ ዝግ ሆኗል። ፓኪስታን ከህንድ ጋር ያላትን ሁሉም የንግድ እንቅስቃሴዎች አቋርጣለች። እንዲሁም በፓኪስታን በኩል ወደ ሶስተኛ ሀገራት የሚሄዱ ሸቀጦችን ጨምሮ ከህንድ ጋር ያለው የንግድ ልውውጥ ሙሉ በሙሉ አቋርጣለች። ፓኪስታን የአየር ክልሏን በህንድ ባለቤትነትና በህንድ ለሚተዳደሩ አየር መንገዶች በሙሉ እንደምትዘጋ አስታውቃለች ሲል ሮይተርስ ዘግበዋል። በፓኪስታን በኩል ወደ ሶስተኛ ሀገራት የሚሄዱ ሸቀጦችን ጨምሮ ከህንድ ጋር የሚደረገው የንግድ ልውውጥ ማቋረጧንና ህንድ የኢደንስ ውሃ ስምምነትን ውድቅ ለማድረግ መወሰኗን ፓኪስታን ተቃውሟለች ሲል ዘገባው አክሎ ገልጿል። የፓኪስታን መንግስት ለፓኪስታን የተመደበውን የውሃ ፍሰት ለማደናቀፍ ወይም ወደ ሌላ አቅጣጫ ለመቀየር ወይም እንደታችኛው ተፋሰስ መንግስት መብቷን የሚጥስ ማንኛውም እርምጃ ለጦርነት ይቆጠራል ብለዋል። ፓኪስታን በተጨማሪም የህንድ ወታደራዊ አማካሪዎች እስ ሚያዚያ 30 ድረስ እንዲወጡ ትዕዛዝ አስተላልፋለች ሲል ፕረስ ትረስት ኦፍ ኢንዲያ የዜና ወኪል ዘግቧል። ህንድ በካሽሚር ታዋቂ የቱሪስት መዳረሻ ላይ አሸባሪዎች 26 ሰዎችን ከገደሉ ከአንድ ቀን በኋላ ከፓኪስታን ጋር ያላትን ግንኙነት ለማቋረጥ ተከታታይ እርምጃዎችን መውሰዷን አስታውቃለች። ይህም በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ አስከፋዊ ጥቃት ነው ተብሏል። የውጭ ጉዳይ ሚኒስተር ሺክረም ሚስሪ ለመገናኛ ብዙሃን መግለጫ በሰጡት ወቅት እንዳሉት ከጥቃቱ ጋር ያለው ድንበር ተሻጋሪ ግንኙነት የጸጥታ ካቢኔው ባደረገው ልዩ ስብሰባ በፓኪስታን ላይ እርምጃ ለመውሰድ መውሰኑን ተናግረዋል። በተወሰዱት እርምጃዎች መካከል ህንድ በሁለት ሀገራት መካከል ያለውን የኢንደስ የውሃ ስምምነትን ወዲያውን አግዳለች። ሺክረም ቪክረም ሚስሪ በተጨማሪ በኒው ዴሊ በሚገኘው የፓኪስታን ከፍተኛ ኮሚሽን የመከላከያ አማካሪዎች ሀገሪቱን ለቀው እንዲወጡ መደረጉን ተናግረዋል። በኢስላማባድ የሚገኘው የህንድ ከፍተኛ ኮሚሽን የሰራተኞቻቸውን ብዛት ከ55 ወደ 30 እንደሚቀንስም አስታውቋል። በተጨማሪም በህንድና በፓኪስታን መካከል ያለው ዋናው የድንበር ፍተሻ ወዲያውኑ የሚዘጋ ሲሆን የፓኪስታን ዜጎች በልዩ ቪዛ ወደ ህንድ እንዲጓዙ የሚፈቀድላቸውም ሲል ሚስሪ ጨምረው ተናግረዋል። የ48 ሰዓታት ቀነ ገደብ ተከትሎ በርካታ የፓኪስታን ዜጎች ሐሙስ ዕለት በአምሪሳር በአታሪ ቫጋህ ድንበር ወደ አገራቸው መመለስ